መሄዳችን አይቀርም? ስሜ ኤልሻዳይ። ተጠላታኛለች። ለምን ምን አድርጌ ነው ደግሞ? ኪዲም፣ አንቺ ኪዲ ተጠላሻት እንዴ? ዜዶ ደግሞ ከዜዶ ጋር የሚጣላ ሰው አለ? ምን አድርገሻት ነው አንቺ ለምን ከሊያ ጋር ተጣላሽ? መጀመሪያ ዜዶ ሊያ፣ ቆይ ቆይ ቆይ፣ በሰው ላሰማሽ ላሰማሽ ላሰማሽ ምጣላ የነበረ ገባሽ፣ በሶ ብጣላ ገባሽ። እኔ በሰው ጭንቅላት ሳይሆን በራሴ ጭንቅላት የሚሄድ ልጅ ነኝ። ባይዘ ወይ ስሚ፣ እንግዲህ እኔ አንድ ቀን እኔ አዎ ገስት ልካልኝ ታውቃለች፣ ካልኩ እኔ የሸርሙጣ ልጅ ነኝ። አንድ ቀን ተሳስቼ ገስት ገዝ ትልካለች። እኔ ደግሞ ቅዱስ ሚካኤል ነገር ለመኪና አደጋ ያድርግልኝ። ኖ ንገርሻይ አደለም ገዝ ልልክላት እቤቷ ይዤ አድርጌ አላውቅም። ኪዳና ምህረትን አጋለንን ያወራችው እርግጠኛ እን ታውቃለች ወይ በያት። በቀደም እሑድ ቀን እሑድ ቀን ቆይልን ገርሽ የነበራችሁ ሰዎች እስኪ ጻፉልስ። ማን ነው ሊያስትል የነበረው ዜዶ ነው? ኧረ ሚኬልን እያልኩሽ ለምን አታመኝም? እኔ እሑድ ቀን በቀደም እሑድ ቀን ከጉጉት ታውቂያታለሽ። ጓደኛ ላከች ሌልቲ ድፍት ደግሞ እንዳታስገቢያት እሑድ ማለት ነው ኤልሹ፣ እሑድ ቁጭ ብያለው እዛ ቡና የምጠጣበት የለም ቁጭ ብያለው እና ጉጉት አወቅሻት እ ቂጣማ ጉጉት እ ጓደኛ እዚ ያለችው እይከር ምናምን አታያትም ጉጉት የምትባለው። ከዛ ስደቢያት ስ እኔ ላይቭ ላይ ያለውት ብዙ ሰው አለ፣ ይው ውሸታም ይበሉኝ፣ አንቺ ቤት መጥተው ውሸታ ላኪላትና ስደቢያት አልኳት። ያን አዎ ይኸውልሽ ሊያ ገዝትና፣ ለምን በኛ፣ ለምን በኛ፣ ለምን በይ። መጀመሪያ እኔ ሪከርድ እልክልሻለሁ፣ ችግር የለም ምን ብላ እንደሰደበች። እኔ ስድባችሁ ታውቂያለሽ። ግን አሁን ሊያ ጌም ስትልክላ ገዝት ላከችልኝ ነው የምትለው። ጌም እና ገዝት ታ ነው። ከዛ ጌም አለ እንጂ ጌም አለው እኮ፣ ገዝትም ጌም እኮ ነው። ላስጨርሽኝ ጌውፍሬደግሞያት ጌምስ ጫወት እኮ ትልካለችና ገዝት አስ እንግዲህ ጌምስ ጫወት ትልካለች ገዝት ትልካለች፣ ነው ያለችው። አንድ ጌም ብትለኝ ኦኬ አዎ፣ ልኬላታለሁ። መቼም መሰለች የአሁኑ እሁድ ልኬላት ምሽኔ እቺ ጉጉት የምትባል ማንም ያውቃታል፣ ኪድም ታቃታለች። ላኪላትና ስደቢያት አልኳት። ስድባቸው ከአፍ ማያወጣ ስድባቸው፣ ለዝቢያን ቡሽ ገይ ነው። ይህ ነው ስድባቸው። ልንገርሽ፣ ገባሽ። ከዛ አልተቀበለችም። ሳትቀበል ማን መጣ? ኩማ መጣ። ኩሞይ፣ ኩሞይ መጣ። ኩማ ሲመጣ የምትለዋለች፣ ኩሞዬ፣ ካሁን በኋላ ስሙ አላነሳሁም እና ለሊያ አስገባት አለችው። ኩሞ ደግሞ እምቢ አለ። ገባሽ? እምቢ አለ። ይህ ሪከርድ ሲሰማ ግን ፍሬ ትያት ፍሬ አውቃ ዳይቦግ አንበሳ እንድትሰጣት ፈልጋ ነው። እመብርሃን ምስክሬ ናት። አንበሳ እንድትሰጥ ፈልጋ ነው። እዚህ ጋ አሁን በጣም ብዙ የኔ ሞዴሬተሮች ምን እያሉ እየጻፉ መሰለች፣ ስም አልጠራችም፣ ዘይድ ብላ አልጠራቻትም፣ ስሟ እንዳጠሪልኝ በቃ እንደዛ ከሆነ ማለት ነው። እኔ ለምን እናውራ እናግራት እና እግዚአብሔርን ነው የምልሽ ምናምን እኮ ጌም በኋላ አንድ ቀን ተጫውችን ገብቼ ማላቀም በጌም እንጂ እዛ ጊዜ የምትለኝን ስለማውቅ ነው ፍቅር ለእኔ ሰው አንድ ሰው እየሰደበኝ አንድ ሰው ክብሬን ዝቅ ያረገኝ ማንም እንዲወደኝ አልፈልግም። የኔ ክብር ሲጠብቅልኝ ሰው ነው እምወደው። እኔ ገባሽ ኤልሻዳይ ስለምትወጂኝ ወድሻለሁ። የኔ ክብር ዝቅ አረግሽው ዝቅ አረግልሻለሁ። ገባሽ በቃ እኔ ኤልሻዳይ ከማን ማንም ፀብ ኮነሽ ለምን ኤልሻዳይ ከዛ ፀብናውና ከዛ ፀብናትና እሰድባታለሁ ብዬ ለምን አልሰልብሽም ታዲያ ስለምወድሽ አልሰልብሽም። ስለምትወጅኛ አልሰልብሽም። ዝም ብዬሽ አልሰደብም። እኔ ሰው ሳይነካኝ አልነካም። እኔ በሰው ተከትዬ እኔ እኔ እኔ ሴትዮ ኮ ነኝ፣ ልጅ ሳልሆን ሴትዮ ነኝ። እኔ ዝም ብዬሽ ሰው አልዘነጠልም። ገባሽ? ሰው አልዘነጠልም። ሄለን ወርቁ የጣላትም ማንም አለገስት ላይ ለምን ከዜድ እኮ ምስኪና ትወድሻለች። ቀኑ ብሽ ብላ ወጣልሻለች። ለምን ተጠላሻለች? ዜድ የትኛው ሴትን ወንድ አስቢ እንግዲህ። ይሄ አያስደምም። ታዲያ ንገርኛ። አይ እሷ ታያት፣ እሷን ታያት እና የሊያግም እምልሻለሁ። አንድ ሰው ክብሬ የነካኝ በክብሬ ከመጣል አልገራደርም። ለምን የእናቴ ልጅ አይሆንም? ለምን የእናቴ ልጅ አይሆንም? እኔ በራሴ በጉልበቴ ዋላ በዚህ ጊፍት በሚሰጡኝ ሳፖርት በሚያደርጉኝ ነው እንጂ እኔ ለማንም አለማመጥም። ኤርሻ ላይ ከሰደብሽ እሰድብሻለሁ፣ ካከበርሽ ወለም። እስካሁን ተከባብረን ተዋደን ነው። አንድ ቀን ተሰራብ እናቃለ፣ አንድ ቀን ተናንቀ እናቃለ። በቃ ይሄ ነው። ከኪድጋም እንደዚህ በቀደም ነው በጌም ነው የጣላ ነው። ከኪድጋ የሊያሸው የፍሬ ዘቅዝቅ አልኳት ዘቀዘቀችው። የሊያሸው ፕሮፋይል አድርጌ ዋለች ፊንገር እያደረገች ነው ማድረገው፣ ምናምን ቢል እያበሸቅኳት እኔ። ሚት አድርግታለሁ ስትጠራይ ስጠራኝ ስታልሰማ ወጣ ሄዳ አንፎር አረገች። ችግር የለው ቅድም በስልክ ምናምን አውርተን ጨርሰራ። እኔ ነኝ የደወልኩላት፣ እኔ ነኝ የደወልኩላት፣ እኔ ነኝ ሶሪ ያልኳት። ገባሽ? እኔ አልዋሽም። እኔ ነኝ ኪዲ እንደዚህ እንደዚህ። እዚህ ጓደኞች የሚወዷት አንድ ዮባ ሚባል እንደዚህ፣ ኪዲ እኮ በቀደም እኮ አንቺ ነሽ ያስቀየምቻት ምናምን ስላለኝ ግን የሆነ ጊዜ የዮዳ ቤት ገስት ገብተሽ ነበር ትዝካለሽ? ካለሽ የዮዳ ቤት ገብታ እኔ አለች ጊዜ ዜድን ተቀይሜታለሁ። ምን አደረገችሽ? የዮዳ ቤት ገብታ ሰው ነው የሚያጣላቸው እነሱ ይታረቁ አለች። አይ ዜድ ባይ ዘ ዌይ እንደዚህ ሳይድ ምናምን አትይዝም እና ሚስ አንደርስታንዲንግ ነው የሚሆነው። ስላጣ እንደዛ ብላኛለች ብያ እኔ ብያ ሰውን የሚያጣላቸው ያጥራ እንጂ እኔ እኔ ሰው ነው የማያጣላቸው እነሱ እንዲታረቁ። ቆይ አይደለም ይወዳጋ። እኔ ከነጃፒ አንቺ ቆሻሻ ምናገባሽ? አገባሽ ማምስ፣ እኔ በጣም ያገባኛል። እኔ ኤልሻዳይ ኪዲ ቤታማም እንዲታረቁ ደስ ይለኛል። ቢሆን ልኝ ቢሆን ልኝ፣ እንዲታረቁ ደስ ይለኛል ብያለሁ። አዎ ብያለሁ። ደውለሽኝ አውርተሽኛል አይደለም? ከዚያ እኔ ስለማወራት ዜዶን አትናገርሽም፣ ተደርባም አትናገርሽም፣ አትናገርሽም ጠይቃታለሁ ብዬ የረሳሁት ተደርብ ያለም ስለሰደበች ስለነካች ነው። እቺ ወንድ ናቁላላትይፓንከር እኔ እኮ ሌዝቢያን ጌይ የሚሉኝ እኮ ምንድን ነው? ፈልገውኛል። ሆቴል ያዙና ሊሄድላቸው ጀርመን ድረስ ወይ ኢትዮጵያ ድረስ ምናም ሊሄድላቸው እንደዚህ የሚሉኝ ከሆኑ እንደዚህ በስታይል ከሆነ ማለት ነው። በእንደዚህ በስታይል ከሆነ ዝም ባያቸው። እንደዚህ የሚሉሽ ባለጌ ናቸው። ስሚ ልንገርሽ። ታናግረታለች ታወራላችሁ። እሺ እናንተ አትጣሉ። አረ አረ መድኃኔ ዓለም ከሷ ጋር ከወራው ቅዱስ ሚካኤል ለመኪና አደጋ ያርግልን። አረ ው ዘዶ አነ ሚካኤል ካልኩ ሚካኤል ሚካኤል ለመኪና አደጋ አርግልን። ከሊያ ጋር ካወራሁ እኔ የሸሩም ጣልጅ ነኝ፣ ቆራቢ እናቴ። ሸሩም ቃላት ማለት ነው። አላወራትም። አዎ አላወራትም። መብራንም አላወራትም። እኔ እኔ ደረቅ ነኝ፣ መብራን ደረቅ ነኝ፣ በጣም ደረቅ ነኝ። እኔ ፊት ለፊት አወራለሁ፣ ከማንም ከማንም አለማመጥ ለማንም ለማንም አልፈራም። ሰው ሲያከብረኝ አከብረዋለሁ፣ ዝቅ ሲያደርገኝ ዝቅ አድርገዋለሁ። ማርያም፣ በቃ ተከባብሮ እንጂ ማንነትሽ እና እንትንሽ እንትን እያደረገ ሰው ሲናገርሽ ከዛ ነገ ጠዋት መጥቶ ይቅርታ ሚለች። እኔ ማንንም አልሰማም፣ ማንንም አልሰማም። እኔ የምፈራው ለፍቅርና ለእግዚአብሔር ብቻ ነው የምፈራው አንድ ሰው ከእሱ ጋር የምትወጂው ለዛ ሰው የምትወጂው የምታከብሪው ከሆነ ለዛ ሰው እንዳትነኪው፣ ስለምትወጂው ስለምታከብሪው ያ ፍቅር ፈልገሽ ትፈሪዋለሽ። ለእግዚአብሔር ደግሞ እግዚአብሔር ትፈሪዋለሽ እንጂ ለስድብ ምናምን። አሁን እኔ ደግሞ እንደዚህ የሚያዳርስ ነገር አልተባባልኩም እና በቃ ተታረቁ ነው፣ አላደረገውም ነው። እኔ ሚካኤልን ካልኩ በቃ ሚካኤልን እኔ የሰደበሽን ስድብ ሪከርድ ባይዘው የሆን ነገር ከሰማሁለት፣ ወደ እዚያኛው ሞባይሌ ነው ሼር የማደርገው እልክልሻለሁ። እግዚአብሔር እን ሰው በሰው አልጣላም። ስለ ሰው ምን አገባኝ? ሰው ነው እንዴ የሚያሳዝረኝ? ማንም ሰው አያሳዝረኝም። ማንም ሰው እናወራለን።

ለኔን ምትካ ይቅር ለማድረግ የሰከርኩ እኔ አልሰከርኩም። ቅጥል ትላላችሁ፣ አልሰከርኩም። ዛሬ ተቃጣ ያለ አልሰከርኩም። አልሳደብ አላለቅስ፣ ምን አለ? አልሰዳደብ፣ ጎበዝ ከማንም ጋር። አንቺ ከማንም ትጣይ፣ ከእሷ ጋር ምን ያስማማሻለሁ? ለማን ብለሽ ትጣያለሽ? እንዳትጣይ ኤልሻዳይ ላግባት፣ እኔ ምን አገባኝ? አግባት። ምን ምን አለ ምን፣ እሱን ጠይቅ ጠይቀልኝ። አንቺ ደግሞ ምን ምን ምን አለ? በምን በምን ኑሮ ነው የምታስተዳደራት? በኢትዮጵያ ኑሮ ደነስ ሜሪ ማልመስላችሁ የለ መቼስ ዜዶዬ የበቃይ ነው ነው